ሰላም ጤና ይስጥልን ተመልካቾቻችን ከብስራት ዩቲዩብ ቻናላችን የሰዓቱን መረጃ ይዘን ቀርበናል። ዜናዎችን እየመራው እኔ ቅድስ ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አበሬያቸው መቆየና የሚሆነውም እናስቀድመውም የሀገር ውስጥ መረጃን ይሆናል። በስልጤ ዞን ስምንተኛ ክፍል ደርሰው ጽሁፍ በአግባቡ የማይጽፉ ተማሪዎች መበራከታቸው ተነገረም። በስልጤ ዞን እያጋጠመ ያለውን የትምህርት ውጤት መቀነስና የትምህርት ጥራትን ለማምጣት በአለም ገበያ ከተማ አስተዳደር ከተማሪዎች ከመምህራንና ከወላጆች ጋር ውይይት ተካሂዷል። በነዚህ የሶስት ውይይቶች ከተማሪዎች የተነሱ ዋና ዋና ጉዳዮችን በተመለከተ መምህራን የአመቱን ትምህርት ያለመጨረስ፣ በሙያቸው ደግሞ ብቁ ያለመሆን፣ ትምህርትንም ከራሳቸው ደሞዝ ጋር ማያስ ችግር እንዳለ ቅሬታቸውን መግለጻቸውን በስልጤ ዞን የአለም ገበያ ከተማ አስተዳደር የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መሐመድ ዴተሞ ለብስራት ራዲዮ ተናግሯል። በተጨማሪም ክትትል ያለ ማድረግ ተማሪዎች በከፍተኛ በመካከለኛ እና በዝቅተኛ ብሎም ያለማስተማር ችግሮች እንዳሉም ተ ተናግረዋል። ከመምህራን በኩል ደግሞ የተማሪዎች የመማር ፍላጎት ያለመኖር፣ ከመማር ይልቅ ስደትን አማራጭ ማድረግና የሁለት ድጋፍና ክትትል ማነስም እንዳለም ተናግሯል። በተጨማሪም በውይይቱ ተሳታፊ የነበሩ ወላጆች ደግሞ ተማሪዎች ሳይማሩና ብቁ ሳይሆኑ ወደሚቀጥለው ክፍል በአስተማሪዎች ዘንድ የማዛወር ችግር መኖሩንም ገልጸዋል። ተማሪዎች እስከ ስምንተኛ ክፍል ደርሰው ጽሁፍ በአግባቡ የሚጽፉም ጥቂት መሆናቸውንና ችግሩ ችግሩም ጊዜ ሊሰጠው እንደማይገባ መግለጻቸውን አቶ መሐመድ የተሞ ጨምረው ለብስራት ራዲዮ ተናል ተናግሯል በቀጣይ ሁሉም ባለድርሻ አካላት ለችግሮቹ ድርሻ በመውሰድም ቀጣይ የተሻለ የትምህርት ጥራት ማምጣት እንደሚያስፈልግ ተገልጿል፣ ስትል የዘገበችው ባልደረባችን ምረት አድሰናት። የሁለት ግለሰቦች አጽም ያረፈበትን ቦታ በማረስ ጫት የተከለው ግለሰብ በስራት ተቀጣ። በምስራቅ ሀረር ጊዞን ጉሮም ወረዳ ወልተ ጃለላ ቀበሌ ውስጥ የግለሰቦች አጽም በክብር ያረፈበትን ቦታ በማረስ ጫት የተከለው ግለሰብ በእስራትና በገንዘብ መቀጮ እንዲቀጣ የተወሰነበት መሆኑን የወረዳው አቃቤ ግጽፈት ቤት አስታውቋል። የጉሮም ውጢ ወረዳ አቃቤ ግጽፈት ቤት እንደገለጸው ከሆነም ተከሳሽ ከደራ ሰማን የተባለው ግለሰብ ለመካነ መቃብር የተከለለ ቦታ በመግባትና በማረስ ጫት መትከሉን ይፋ አድርጓል። ተከሳሹ ሚያዝያ 22 ቀን 2017 ዓ.ም ከቀኑ 6 ሰዓት ላይ በምስራቅ ሀረርጌ ዞን ጉሮ ሙጢ ወረዳ ወልታ አጃለላ የተባለ ስፍራ የሙታንን አጽም የክብር ማሳረፊያ መካነ መቃብር ውስጥ በመግባት የ12 ሰዎች የመቃብር ቦታ በማረስ ጫት የተከለ በመሆኑ በፖሊስ ቁጥጥር ስር ውሎ ምርመራ ሲጣራበት እንደነበር ተገልጿል። ፖሊስም የምርመራ መዝገቡን በተገቢ ማስረጃ በማጣራትም ለአቃቤ ህግ የላከ ሲሆን አቃቤ ህግን በወንጀል ህግ ቁጥር 493 ንዑስ አንቀጽ አንድ መሰረት የሙታንን ሰላምና ክብር መንካት እንዲሁም የኦሮሚያ ክልላዊ መንግስት የመሬት አስተዳደር መመሪያ ቁጥር 248 ህዝባር 2015ን በመጣስ በሚል ክስ መስርቷል። በአቃቤ ህግ የተመሰረተውን ክስ የተመለከተው የጉሮሙጢ ወረዳ ፍርድ ቤትም ጥቅምት 28 ቀን 2018 ዓ ም በዋለው ችሎት ተከሳሽ ከደራማን በአቃቤ ህግ የተመሰረተበትን ክስ ሙሉ በሙሉ ጥፋተኛ ሆኖ በመገኘቱ በሶስት ዓመት እስራትና በአንድ ሺ ብር መቀጮ እንዲቀጣ የተወሰነበት መሆኑን የአቃቤ ህግ ጽህፈት ቤቱ መግለጫ አመላክተዋል። ዘገባው የሰምሃር አለባቸው ነው። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን ነው የምናሳልፋችሁ። በማሊ ቀውስ እየተባባሰ በመምጣቱ የአፍሪካ ህብረት አስቸኳይ እርምጃ እንዲወስድ ጠየቀም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በማሊ የጸጥታ ሁኔታ በፍጥነት እያሽቆለቆለ መምጣቱን ገልጸው አሸባሪ ቡድኖች እንቅስቃሴን የሚከለክል እገዳ በመጣላቸው የአስፈላጊ ምርት አቅርቦት ማስተጓጎላቸውንና በሲቪሎች ላይም የከፋ ሰብአዊ ሁኔታዎች መባባሳቸውም ተናግረዋል። ዩሱፍ በመግለጫ ሳይጠብቀው ንጹሀን ዜጎችን ሰለባ የሚያደርጉ ገዳይ ጥቃቶችንም አውግዘዋል። በተጎዱ ክልሎች ውስጥም አለመረጋጋቱን እንዳባባሰው ጨምረውም አንስተዋል። ዩሱፍ ከማሊ መንግስትና ህዝብ ጋር ያለውን አጋርነት በማረጋገጥ የአፍሪካ ህብረት በሳሄል ዙሪያ ሰላምን፣ ደህንነትና ልማትን ለመደገፍ ያላሰለሰ ቁርጠኝነቱን እንደሚቀጥልም በድጋሚ ተናግረዋል። የሶስት የግብጽ ዜጎችን ጨምሮ በቅርቡ የተፈጸመውን አፈና በማውገዝም በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱም ጠይቀዋል። መሰል ድርጊቶች የሰብአዊ መብቶችና የዓለም አቀፍ የሰብአዊ ህግ ጥሰቶችንም ያመላክታሉ ሲሉም ተናግረዋል። ዩሱፍ በቀጠና ውስጥ ሽብርተኝነትና ኃይለኛ አክራሪነትን ለመከላከልም ጠንካራ የተቀናጀና ወጥ የሆነ ዓለም አቀፍ ምላሽ እንዲሰጥም ጠይቀዋል። የማሊ ጎረቤቶች ትብብር፣ የመረጃ ልውውጥና ቀጣይነት ያለው ድጋፍ እንዲያደርጉም ጨምረውም ጥሪ ያቅርበዋል። የአፍሪካ ህብረት ማሊና ሌሎች የሳል ሀገራት ሰላምና መረጋጋትን ለማስፈንም በሚያደርጉት ጥረት ድጋፍ ለማድረግም ሙሉ ዝግጁነት እንዳ እንዳለውም አረጋግጠዋል። በማሊ ከአይኤስ ጋር ግንኙነት ያላቸው ታጣቂዎች ጥቃት የተነሳ መንግስት ትምህርት ቤቶችና ዩኒቨርሲቲዎችንም እንዲዘጋም አስገድዶታል ተብሏል። አሜሪካ፣ እንግሊዝ እና ፈረንሳይ ዜጎቻቸው ማሊ ለቀው እንዲወጡ ብሎም ወደ ምዕራብ አፍሪካዊቷ ሀገርም እንዳይጓዙም አስጠንቅቀዋል። የውሃ እጥረትን ተከትሎ ኢራን ከዚህ በፊት አይታው የማታውቀው ድርቅ ገጥሟታል እየተባለ ይገኛል። ኢራን በተለይም ዋና ከተማዋ ቴህራን በዚህ ምህር ወቅት ታይቶ የማይታወቅ ድርቅ ገጥሟታል። ዝናብ መጠን እጅግ ዝቅተኛ ሲሆን የውሃ ማጠራቀሚያዎችም ባዶ መሆናቸው እየተነገረ ነው የሚገኘው። የመንግስት ባለስልጣናቱም ቀውሱ እየሰፋ በመሄዱ ዜጎች ውሃን እንዲቆጥበውም ተማጽኗል። ፕሬዚደንት ማሱድ ፔዜሽኪያን በቅርቡ በቂ ዝናብ ካልጣለም የቴህራን የውሃ አቅርቦት በፈረቃም ሊከፋፈል እንደሚ እንደሚችል አስጠንቅቀዋል። ነገር ግን አደጋን ለመከላከል በፈረቃ ለማዳረስ እንኳን በቂ ላይሆንም ይችላል ሲሉ ተደምጠዋል። ፔዚሽኪያን የራሽን አሰጣጥ ካልሰራ ትሄራን ከተማን ለቀን መውጣት ሊኖርብን ይችላል ሲሉም ነው የተደመጡት። የፕሬዚደንቱ አስተያየት ግን በኢራን ጋዜጠኞችና በማህበራዊ ሚዲያ ላይም ከፍተኛም ትችትን ፈጥረዋል። የቀድሞ የትሄራን ከንቲባ ጎላምሶን ካርባሺ ሀሳቡን ቀልድ ሲሉ ከትሄራን መውጣት ምንም ትርጉም የለውም ሲሉም ተናግረዋል። የኢራን የሚቴዎሮሎጂ ባለስልጣናት በሚቀጥሉት አስር ቀናት ውስጥ ምንም ዝናብ እንደማይጠበቅም አስታውቀዋል። ይህ በእንዲህ እንዳለም የውሀ ችግሩ በዋና ከተማው የዕለት ተዕለት ኑሮ ላይም ተጽዕኖንም እያሳደረ እንደሚገኝ ነው የተገለጸው። በቴራን በምትኖር አንዲት ሴት ለመጸዳጃ ቤትና ለሌሎች አስፈላጊ ነገሮች የሚያገለግሉም የውሃ ታንከሮችን ለመግዛትም አቅጃለሁ ብላለች። ኢራናዊ ራፐር ቫፋ አህመድ ፖር ምንም አይነት ውሃ የሌለበት የኩሽና ቧንቧ የሚያሳይ ቪዲዮን በማህበራዊ ሚዲያው ላይም አጋርተዋል ተብሏል። ውሃ የለም ወደ መጸዳጃ ቤት ለመሄድም የታሸገ ውሃ ገዝች አለው ሲልም ነው የተደመጠው። ከቴራን ዋና የውሃ ምንጮች አንዱ የሆነው የላቲን ግድብ ስራ አስኪያጅ ግድቡ አሁን ካለው አቅም ከአስር በመቶ በታችም ይዟል ብለዋል። በአቅራቢያው ያለው የካራጅ ግድብ ለቴራንና አልቦርዝ ግዛቶች ውሃ የሚያቀርበውም ነው። ሁለቱም ግዛቶች በተመሳሳይ አስከፊ ሁኔታ ውስጥም ይገኛሉም ተብሏል። ከተወለድኩበት ጊዜ ጀምሮ ይህ ግድብ ባዶ ሆኖ አይቼው አላውቅም ሲሉም አንድ አዛውንት የአካባቢውን ነዋሪ ለኢራን መንግስት ድምፃዊ ቲቪም ተናግሯል። የካራጅ ግድብ ስራ አስኪያጅ መሐመድ አሊ ሙአለም እንዳሉትም የዝናብ መጠኑም በከፍተኛ ደረጃም ቀንሷል። የዝናብ መጠን ካለፈው ዓመት ጋር ሲነጻጸርም በዘጠና ሁለት በመቶም ቀንሷል ብሏል። በእኛ ማጠራቀሚያ ውስጥ ያለን ስምንት በመቶ ውሃ ብቻ ነው። እናም አብዛኛው ጥቅም ላይ ሊውል የማይችልና የሞተ ውሃ ተብሎ የሚታሰብ ነው ሲሉ አስከፊነቱን ገልጸውታል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናቸዋለን። ዜናዎቹን እየመራው እኔ ቅዱስ ደጀኔ ከ ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አድርጌያለሁ። በያላችሁበት መልካም መልካም እየተመኘው ሰናበታችኋለሁ። ሰላም ነው